ከዚህ በታች ከዚህ በታች ያሉት ቁጥሮች ብቸኛ ተተንታኝ ወይንም ሁለቱንም አይደሉም በማለት ለዩ ይላል። እንግዲህ መለየት ነው። ዜሮና አንድ ብቻ ከሆኑ ነው ሁለቱንም አይደሉም የምንለው። አሁን እዚህ ጋር ዜሮ ተንቀለቅላ መጣች። ራሱ ዜሮ አለች። ዜሮ ሁለቱንም አይደለም፣ አንድ ሁለቱንም አይደለም። በቃ እሱ ነው ምን መታው። መጀመሪያ ሁለቱንም ያልሆኑትን ለየን፣ ዜሮና አንድ ሁለቱንም አይደሉም። ከዚህ ውጪ ደግሞ ያሉትን እንስራ። ሰባት ብቸኛ ነው ለአንድና ለራሱ ብቻ ነው የሚከፈለው፣ ለአንድና ለሰባት። ዘጠኝስ የዘጠኝ አካፋዮች እነማን ናቸው? አንድ 3 እና 9። ስለዚህ ከሁለት በላይ አካፋይ ስላለው ይሄ ተጠንታይ ነው። 17ስ ለአንድና ለራሱ ብቻ ነው የሚከፈለው። ስለዚህ ሁለት አካፋይ ብቻ ስላለው ብቸኛ ነው። 39 ደግሞ ለአንድ ይከፈላል፣ 3 ይከፈላል፣ 13 ይከፈላል። ለ3 በ13 39 ስለሆነ፣ ከዛ ለ39 ስንት፣ እንደውም አራት አካፋይ ነው ያለው። ስለዚህ የተተንታይ ነው። የሚሆነው 123 ደግሞ ብቸኛ ነው። ለአንድ እና ለ123 ብቻ ነው የሚከፈለው። ሰባት ደግሞ የ በእርግጠኝነት በቃ ከአንድ እና ከራሱ ውጪ ሌላ አንድ አካፋይ ካለው እኛ ምን መዘርዘር እኮ አይጠቅመንም። አሁን እኮ ይሄንን መዘርዘር አይጠበቅብንም። ይሄንን መዘርዘር አይጠበቅብንም። ከአንድ እና ከራሱ ውጪ ሌላ አካፋይ ካለው ተተንታኝ ይሆናል። ከአንድ እና ከራስ ለምሳሌ ይሄ የዚህ ድምር ስንት ነው? 100 ይሄ 21 ነው። 21 ደግሞ ለሶስት ስለሚከፈል ይሄ ተተንታይ ነው። ሁለቱንም አይደለም ብለናል። ይሄ ደግሞ የአንድ ቤት ዲጂቱ ስንት ነው? የአንድ ቤት ዲጂቱ ስንት ነው? ስምንት ለሁለት ይከፈላል፣ ስለዚህ ተተንታይ ነው። ይሄ ይሄ ተተንታይ ነው። ይሄኛው ደግሞ እና ያለን አሁን ለምሳሌ ለሁለት አይከፈልም አይደል? ለሶስት እንሞክራለን። ይሄ ሶስት ነው። 3 እና 16 19 እና 9 ስንት ነው የሚሆነው? 28 28 ለ3 አይካፈልም። ለሶስት ለ አይካፈልም፣ ለአራት ደግሞ አይካፈልም፣ ለአምስት አይካፈልም። ለ ለሌላ ቁጥር ስቲ ሊካፈል ይችላል፣ መሞከር ነው ግን ያው ብቸኛም ሊሆን ይችላል። ይሄኛውንም እንደዛ መሞከር ነው። እኛም የማናውቀው በመሀል ለምሳሌ በመቶ ቤቶች የሚቆጠር ለነሱ ሊካፈል ይችላል። ለአስራ ስምንት አሁን ቢካፈል እንዴት እናውቃለን? ይሄንን ገና እስከ አስራ ስምንት ድረስ እንሄዳለን ወይ ደግሞ ለዘጠኝ መካፈል አለበታ ደግሞ አሁን ይሄ የዚህ ድምር ያው አይሆንም። ለሶስት አልተካፈለም። ይሄኛውንም እንደዚያው እና ያለን ማለት ነው። አሁን ይሄም ብቸኛ ብቸኛው ተተንታኝ በደንብ መስራት አለብን ማለት ነው። ደምረን አሁን ይሄንን እንስራ። ይሄ አንድ ነው። አንድና አምስት ስድስት፣ ስድስትና ስድስት 12 12 እና ለሁለትና ስንት ሰባት ዘጠኝ ደግሞ ለሶስት አይከፈልም፣ ለዘጠኝም አይከፈልም። ከዛ ለሰባት እንሞክረዋለን። ይህንንም ለሰባት ድንገት ሊከፈል ይችላል እናውቃለን። ይህንን ለሰባት ቼክ አድርጉት። ለሰባት ካልተካፈለ እንግዲህ በቃ ብቸኛ ነው የምትሉት፣ ምክንያቱም በመቶ ቤት እራሱ የሆነ ቁጥር ቢኖር በነኚህ ቁጥሮች ተባስቶ ነው ይህንን ቁጥር ሊሰጥ የሚችለውና ያው ለማረጋገጥ ያለው በ50ና በ90 መካከል የሚገኙ ብቸኛ ሙሉ ቁጥሮች ዘርዝሩ። በ50ና ይሄ አላፋ አለ አይደል ለትንሽ በ50ና ብቸኛ የሆኑ ቁጥሮችን እንሞክራለን። እያንዳንዳቸው ነው። ለምሳሌ 50 ካለ 51 ይሆናል። 51 የሁለቱ ድምር ለሶስት ይከፈላል፣ አይሆንም። ስለዚህ 52 ሁለትም አይሆንም። 53 53 አይካፈል፣ ብቸኛ ነው 53 ሀምሳ አራት አይሆንም ሀምሳ አምስት ሀምሳ ስድስት አይሆንም ሀምሳ ሰባትስ ለሶስት ይካፈላል። ሀምሳ ስምንት አይሆንም ሀምሳ ዘጠኝ ሀምሳ ዘጠኝ ስልሳ ስልሳ አይሆንም ስልሳ አንድስ ስልሳ አንድ ምክንያቱም ለሶስት አይካፈልም። ስልሳ ሁለት ስልሳ ሶስት አይሆንም ስልሳ አራት ስልሳ አምስት ስልሳ ስድስት ስልሳ ሰባት ስልሳ ሰባት ደግሞ አስራ ሶስት ነው አይካፈልም። ስልሳ ስምንት ስልሳ ዘጠኝ አይሆንም ስልሳ እንደዚህ ያለ እንግዲህ መሄድ ነው። ለሁሉም ነው ቼክ የምታደርጉት። አሁን ስሰሩ እዚህ ጋር ለሁለት፣ ለሶስት፣ ለአራት፣ ለአምስት፣ ለስድስት፣ ለሰባት፣ ለስምንት እና ለዘጠኝ እንዲሁም ለአስር መካፈላቸውን ነው ቼክ የምታደርጉት። ለምሳሌ በቀላሉ መጨረሻው ተጋማሽ ከሆነ ለሁለት ይካፈላል ትላላችሁ። ዜሮ አምስት ከሆነ ደግሞ ለአምስት እና ለአምስት ይከፈላል ትላላችሁ። ለአስር ደግሞ መጨረሻው ዜሮ ከሆነ ያ ማለት ለአምስት ከተካፈለ ለአስር ነው ዜሮ ሆኖ ለአምስት ከተካፈለ ለአስር ይከፈላል። ስለዚህ እነኝን ህግጋት የሚያሟሉትን ትፈልጋላችሁ ማለት ነው። ይህን ዘርዝረናል። በሀያ ና በመቶ መካከል የሚገኙ ተተንታኝ ሙሉ ቁጥሮችን ዘርዝር። አሁን ከሀያ እስከ መቶ ድረስ ነው የምትሄዱት። ተተንታኝ አሁን ሀያ አንድ ይተነትናል። ይሄ ማለት በሶስት ና በሰባት ማለት ሶስት ሲባዛ በሰባት ሀያ አንድ ስለሚሆን ሀያ አንድ ሀያ ሁለት ይሆናል። ሀያ ሶስት አይሆንም። ሀያ አራት ይሆናል። አምስታ ስድስት ሰባት ሰባት ስምንት ብቸኛ የሆኑትን መተው ነው ማለት እኮ ነው ሰላሳ አንድ አይሆንም ሰላሳ ሁለት ሰላሳ ሶስት ሰላሳ አራት ሰላሳ አምስት እያለ ይቀጥላል ማለት ነው እስከ ስንት ለምጽፎት እስከ መቶ ነው ብቸኛዎቹን ቀደም የዘረዘርናቸው ብቸኛ ቁጥሮች አሉ እነሱን በተካፋይነት ደንብ ለሁለት ለሶስት ለአራት ለአምስት ለስድስት ለሰባት ለስምንት ለዘጠኝ ለአስር ለእነኝ ይከፈላል አይከፈሉም፣ የሚከፈሉትን ነው አሁን እዚህ ጋር የምታደርጉት ማለት ነው። በብቸኛ አካፋዮች ቅርንጫፍ ላይ የጎደለውን አካፋይ ሙላ ይላል። አሁን ይሄ ምንድነው የሚሆነው? ምንድነው የሚሆነው ይሄ ለ በብቸኛ አካፋዮች ቅርንጫፍ ላይ የጎደለውን አካፋይ ሙላ ይላል። ስለዚህ ይሄንን አርባ ሁለትን ለሰባት ስድስት ስድስትን ለስንት አሁን አርባ ሁለትን ለሰባት ስናካፍል ስድስት ደረሰን እያለ ነው። ቅርንጫፉ እንደዛ ነው። አርባ ሁለት ለስድስት ሲሆን አርባ ሁለትን ለሰባት ስናካፍል ስድስት ደረሰን ብለ ማለታችን ነው። አሁን ይህንን እዚህ ጋር አርባ ሁለትን ለሰባት ስናካፍል ስንት ደረሰን? ስድስት። አሁንም ደግሞ ይህንን ለስንት ብናካፍል ነው? እዚህ ጋር ለስንት ብናካፍል ነው ሶስት የደረሰ ነው? ስድስትን ለስንት ብናካፍል ነው ሶስት የሚሆነው ነው። ይሄ ጥያቄ ስድስትን ለስንት ብናካፍል ለሁለት ብናካፈል ስድስትን ለሁለት ብናካፍል ሶስት ነው። አሁን ደግሞ እዚህ ጋር 75ን 75ን ለስንት ብናካፍል ነው 15 የሚሆነው ነው። 75 75 ለስንት ብናካፈል 15 ይሆናል። 75 ለሆነ ለማይታወቅ ቁጥር ጠብ ይካፈል 15 ይሆናል። ይሄ ቁጥር ማን ነው 3 ይሄ ስንት ነው? አምስት ነው አይደል አሁን እዚህ ጋር አምስት ነው። 75 ለ5 75 ለ5 ሲካፈል 15 ይሆናል። እንደዛ ነው የቅርንጫፍ ዘዴ። ይሄኛውንም እንደዛው አስራ አምስት አስራ አምስት አስራ አምስት እዚህ ጋር ላለው ቢካፈል ጠ ማለት ነው እዚህ ጋር ላለው ይደርሳል እዚህ ጋር ማስቀባት ነው የፈለጋችሁት የምታረጉት። አሁን እዚህ ጋር ለአምስት ብታረጉት ይሄን ለአምስት ብታረጉት ሶስት ይሆናል። ለሶስት ብታረጉት አምስት ይሆናል። ልዩነት የለውም። ያ ማለት አስራ አምስትን አሁን ለሶስት ብታካፍሉት አምስት ይሰጠናል። ይሄ ማለት እዚህ ጋር ለሶስት ከዛ ስንት ይሰጠናል? አምስት ይህንን ይመስላል። ስለዚህ ይሄ አስራ አምስትን ለሶስት አምስት ይሆናል እንላለን ማለት።